ዛሬ ደግሞ እጅግ የሚያማምሩ የባህል ልብሶችን ልናስቃኛችሁ ሸራተን ጥበብ ተገኝተናል። እኔንም እንደዚህ ያሳመሩኝ እነሱ ናቸው። ዝግጅቱን እየመራ ነው ዳግማዊት ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አድራጊዎቻችን ያስታውቃል። ስሜ ጀሚጣ ሀብዱ ይባላለው። ሸራተን ስታይል ጥበብ ዲዛይነር ነኝ። በጣም ጥሩ የሚያማምሩ ልብሶች እንዳሏቸው ሰምተን እነዚህ የመጣ ነው። ሙሉን ታስቀኛል። እንሻላህ። እሺ፣ አሁን ለምሳሌ እነዚህ የምናያቸው ሙሉ ጥልፎች ናቸው፣ በፈርጥ የተሰሩ ናቸው እና ዙሪያው ጥልፍ ነው። ይህን የመሰለ ስራ ሰርተነዋል። አጠቃላይ የዚህ ዋጋ እስከ 18 ሺ ብር ይደርሳል፣ ለአንዱ ማለት ነው። አንድ አራት አይነት የሚፈልግ ሰው ካለ መቶ ፒክ ማድረግ ይችላል ሚዲየም ላርጅ ስሞል ማናቸው እነዚህ የተለያየ ቁመት ሳይዝ አላቸው ቁመታቸው እንደምታዩ አንዱ ረጅም አንዱ አጭር የተለያዩ ዲፈረንስ ስላላቸው መቶ ማንሳት ይቻላል ማለት ነው እችን ደግሞ ስናያት እንዳለ በፈጥ የተሰራሽ ስራ ናት እንዳለ ጥልፍ ናት አምስት አርብ ናት በጣም ነው የሚያምረው የዚችም ዋጋ እስከ አስራ ሰባት ሺ ብር ይደርሳል ቀጣይ ደግሞ የትግራይ ፈትን ነው ሙሉ ጥልፍ ነው እንደምታየው፣ ስፋቱ ሰፊ ነው። የአንድ ልብስ ለማሰራት እስከ ሁለት ወር ሶስት ወር ይፈልጋል። ግን የተሰራ ልብሶች ስላሉ ሚዲየም ላርጅ ስላለ ማንኛውም ሰምተው ፒክ ማድረግ ይችላል። እጁ ደግሞ እንደምታየት እዚህ ባለው በፈለጉ ሳይዝ ማስተካከል ይቻላል። ጠበቅ ብሎ ይታያል። ይህ እንዳለ ጥልፍ ነው። መቀነትና ኩታ አላቸው። ከኋላም ደግሞ ጥለት አለው። ገና ህኔ ማሽን አልገባም። ማሽን ሲገባ ደግሞ የሌላ ልብስ የሸጥኩ ስላለ አሳያቸዋለሁ። ማሽን ሲገባ እንዴት እንደሚሆን የበለጠ ደግሞ የሚያምረው ማሽን ሲገባ ቆሻሻው ምናምን ይወጣል። እንደቀልድ ሶስት ወር አራት ወር ጊዜ ይፈልጋል። አራት ወር ጊዜ ሲጠልፉት ያው የመቆሸሽ ምናምን ሌላ ነገር ስላለ ማሽን ሲገባ ግን ንጹህ ነው የሚሆኑላቸው። አብዛኛው የሐበሻ ልብስ የሚበላሸው በኦሞ ከታጠበ ይበላሻል። መታጠብ ያለበት ልክ እንደ ድሮ ሳሙና ተፈልቶ ቀዝቃዛው አዘጋጅተን ቸፍቸፍ አድርገን ልክ ወንዝ ላይ እንደሚታጠበው እንደዛ ከታጠበ ምንም ሆን አይችልም፣ አይበላሽም፣ አይልም። ቀስ እያለ እየነጣ ይሄዳል። ውበቱም ሳይበላሽ ይቆያል ማለት ነው። ይሄኛው ዋጋ እስከ 25 ሺ ብር ይደርሳል። ይሄኛው ደግሞ ፈትን ነው የጋቢ ፈትን ነው የተሰራው። ክሮች እንዳለ ስንጀር ነው ሰፊ ጥልፎች ናቸው። አሁን ይሄ ተጠልፎ አድቆ ምናምን እስከ 14 ሺ ብር ይሸጣል። በጣም ርካሽ ነው እንደምታየው፣ እና መቀነትና ነጠላለት ሙሉ ፈትን ነው ጨርቁ። በእጅ የሚሰራ ነው። ይሄ ግን በማሽን የሚሰራ ነው። የዚህ ደግሞ ልዩነቱ ደግሞ ስናየው የእጅ ጥልፍ ነው። አሁን ይሄ ሙሉ ጠላፊ ነው የጠለፈው። ይሄኛው እንደምታዩ ስሙ ንግስተ ሰባ ይባላል። እንደምታዩ ምንም አለያዘም ሰፊ ጥልፍ ነው። አንዳንድ ጥልፍ የመሸምቀጥ ባህሪ አለው። ጠላፊ ካልጠለፈው ጥልፍ ለመሆን እንደምን ለማረጋገጥ ያው በጀርባ ስታዩ ክሮች ይታያሉ፣ ማገባበሪያ ተገብቶለታል። ያው የእጅ ጥልፍና ሲንጀር ልዩነቱ በጣም ሰፊ ነው። አንዳንድ ሰው አይረዳውም። ያው ትንሽ ከሞያው አንጻር ይሄኛው ነው። ይሄ ሲንጀር ነውና የእጅ ይችላል የግንዛቤ ጉለት ምናምን ግን ልዩነታቸው መሰለሽ ይሄ ሲሆን ወርቀት ማድረቂያ የሚጠቀሙት ይሄ ወርቀት ማድረቂያ ይባላል። እርስ በርስ አሁን የምትጠቀሚ ለዚኛው ሲሆን ግን እርስ በርስ ነው የሚጠቀሙ። እርስ በርስ ሆነ ማለት ጨርቁ እንዳይጎዳ ነው። ሁለተኛ ነገር ደግሞ እንዳይከብደውም። ሁለተኛ ነገር ደግሞ ዘና ብለች እንደ መስራት ይመቻል። አሁን ይሄ እንደ ቀል እስከ ሶስት ወር አራት ወር ጊዜ ይፈልጋል። ለአንድ ልብስ ለማውጣት ከነ ጥልፉ ከነ ሽመናው ማለት ነው። አሁን ይሄ የሚሸጠው እስከ 35 ሺህ እንሸጠዋለን። 35 ሺህ አዎ። መቀነትና ኩታ አላቸው። ስሙ ንግስተ ሰባ ተብሎ ይጠራል። በጣም ቆንጆ በጣም ነው የሚያምረው፣ በጣም ነው የሚያምረው። ስለዚህ ተፈላጊ ይኸኛው ነው። ይሄ በጣም ተፈላጊ ያለው ያው አስቀድመሽ ካላዘሽ በስተቀር እንደ ብዙ አይያዝም። እዚህ ላይ በጣም ጥሩ ይኸኛው፣ ሽመና በሽመና የሚሰራ ነው። ሰፊ ጥለት ነው። ልክ እንደ ለበሱ አይነት ልብስ ነው። በጣም ነው የሚያምረው። ይሄ ደግሞ ጫማ እንዳያነሳው ሻማ ገብሮች እንጠቀማለን። አሁን የተሰርቶ አልቆ ቀለል ባለች ስራ ቀልበጭ ያለች ናት እንደምታያት በጣም ምታምሮ አሁን ይሄ በስንት ያልቃል መሰለህ? ከ23 ሺ ብር ከንንጥለው ማለት ነው። ሀያ ሶስት ሺ ብር ያልቃል። ይሄኛው ደግሞ ስታዩ በጣም ጊዜ ይፈልጋል። ልቅም ያለ ስራ ነው። ፈርጦች ራስ በጣም ነው የሚያምሩ። አጠቃቀማቸው፣ ፈርጥ አጠቃቀም፣ ከለር አገባቡ ምናምን በጣም ነው የሚያምሩ። አሁን ይሄ እንደዚህ ይዘህ ስታዩ በጣም ነው የሚያምሩ። ለማንኛውም ሰው ይሆናል። ፍሪ ሳይዝ ነው፣ ከኋላ ላስቲክ ነው። በልክ መሆንም ይችላል። ሚዲየም ላርጅ፣ ስሞል አለን። ሁሉም እንደምታያቸው ሚዲየም ላርጅ፣ ስሞል አስቀምጠናል። ይህ ሳምፕል ናቸው። በዚህ መሰረት ደንበኛ እናስተናግዳለን። አንዳንዴ እጅጌ ረጅም ካሉ በዘም ያለ እጅጌ እንሰራላችኋለን። አሁን ይህ አምስት አርብ ነው የሰራ ነው በጣም ነው የሚያምረው፣ ፈርጦ አይታችታል። በጣም ዙሪያ በጣም ነው የሚያምረው። ይሄ አምስት አርሞ የሰራ ነው። የዚህ ዋጋ እስከ ሀምሳ ሺህ ብር ይደርሳል። ሀምሳ ሺህ ብር ይደርሳል። በጣም ጥሩ በጣም ቆንጆ ነው። ሌሎች አማራጮች እንደሆነ ኢንሻአላ ወደዛ ጋም ደሞ ስላሉ ያሁን አራት አርብ ተወጣታ ለሙሽራ እናት ይሆናል። አጃቢ ይሆናል። ለተለያየ ነገሮች ዋና የሚያሳምረው ነው፣ ስፌትና ጥልፍ ነው። በጣም ነው የሚያምረው ቀሚሱ ነው። እዚህ ላይ ደግሞ ነጠላ ነው። ነጠላው ራስ በጣም ሰፊ ነው፣ እንደምታይ ወርዱ በጣም ትልቅ ነው ያለውም ነገር፣ ቁመቱ አይተዋል፣ ትልቅ ነው፣ በጣም ቆንጆ ነው ያለው። ምን ያህል ነው ዋጋው አሁን፣ ወይስ ከተሰራ በኋላ ነው ዋጋው የሚወጣው? ይህ አሁን እንደየስራው ነው። አሁን አንገትና እጅጌ ከተጠለፈ እስከ አስራ አምስት ሺ ብር እንሰራዋለን። ይሄን አሁን ይሄ ልብስ ቆየት ያለ ልብስ ነው፣ እስካሁን ግን ፋሽኑ አላለፈበትም። ይሄ የምታየው በየአመቱ የሚሰራ ልብስ ነው። እንደየስፌታቸው ዋጋ ይለያያል፣ እስከ ስምንት ሺ አምስት መቶ እስከ አስር ሺ ብር ይሰራል። አንገት እጅጌ ጥልፍ ተብሎ ማለት ነው ስራው በጣም ነው የሚያምረው። አሁንም ካየኸውም ደግሞ ያለ እንደዚህ እናድርግ። ነጠላውንና ቀሚሷን ይህን ይመስላል፣ ተሰርታ ስታልቅ ማለት ነው። እነዚህም አሁን ሻይኒንግ ይበዛበታል በጣም ሻይን የሚፈልግ ሰው ሲኖር፣ ያው እንደየሰው ፍላጎት ስለሚለያይ ያው ተሳሁን እቺ ተሰርታልቃ እስከ 7000 ብር ነው የምትቸጠው። አንገት እጅጌ ጥልፍ ነው ማለት ነው ሁሉም ነገር አልቆለት ማለት ነጠላው ምችን ትመስላለች። እቺ ደግሞ ብታያት በጣም ጥቁር ነው መደቡ፣ በጣም ጥቁር ነው ከለሩ፣ በጣም ያምራል። ለሁሉም ከለር ይሆናል። ቀላል አለ ሴትም ጠይም ላለ ሴትም ይሄዳል። ደመቅም ያደርግ ደመቅም ያረጋል፣ ፈካም ያደርጋል። አሁን ይሄ ልብስ ተሰርቶ አልቆ እስከ 25000 ብር ይደርሳል። 25000 ብር ነጠላውም ይሄን ይመስላል። አሉ የትግራይ ፈትሎቹ በጣም ነው የሚያምሩት። እነዚህ እንደምትታወቁ መቀነትና ኩታ አላቸው። እቺ አሁን እስከ 16 ሺ ብር ትሸጣለች ማለት እንደምትታዩ። አንዳንዱ ባልና ሚስት ይፈልጋል፣ አንዳንዱ በዚህ ይፈልጋል። የሰው ምርጫ ስላለ በዛ ምርጫ መሰረት ይሰራል ማለት ነው። ሌላም ደግሞ አሁን እችያለች አለች። በጋቢ ነው የሰራናት፣ የትግራይ ጋቢ ተብሎ የሚጠራለን። ስራዋ በጣም ከበድ ትላለች። ጥልፍናት ዙሪያው ይህም ጥልፍ ነው የተጠለፈው በጣም ነው የሚያምረው ጥልፍ። አሁን ሰፍቶ አልቆ እስከ 17 ሺህ ብር ነው የሚሸጠው፣ 17 ሺህ ብር። ከዛችኛው ጋር ልዩነታቸው ምንድን ነው? ይሄ እንዳለ የተሰራው በጋቢ ጨርቅ፣ እርስ በርስ ጨርቅ ነው። አጭር ሚኒ ስለሆነች ስራውም ትንሽ ከበድ ይላል እና የፎቶ ልብስ ናት። በቅም ማለት ነው የሰራናት። ጥለታቸውም ይለያያል፣ ስራውም ይለያያል፣ አጠላለፉም ይለያያል። አዲስ ዲዛይን ነው ገና። ኦኬ አልጋ ልብስ አላችሁ? አልጋ ልብስ አላችሁ? ኦኬ ለምሳሌ አልጋለስ እነዚህ በጥበብ ናቸው። ሶስት ትራስ አላቸው። ያው አንደኛው ትራስ ሪዘርቭ ናት። ቢቆሽሽ ቢቀደር ምን ቢል ለመቀየር ያህል ማለት ነው። አሁን ኪንግ ሳይዝ ነው እንደምታዩት፣ በጣም ነው የሚያምረው፣ ትልቅ ነው። አሁን የተሰርቶ ከነ ከነ ትራሱ እስከ 6000 ብር ይሸጣል። 6000 ብር ዲዛይኑም ከለሩም አማራጭ አላቸው። ለጊፍት ነው። አሁን ለምሳሌ ጊፍት ለሙሽራ ብዙ ጊዜ ይሰጣል። እንዲሁም ለአራት ቤት ምናምን የተለያየ ግፍቶች ከውጭ ሀገር ለመጣ ሰው ምናምን ግፍት በዚህ ይሰጣል። በጣም ቆንጆ የሚያምሩት እና ከዚህ ደግሞ ሻል የሚላል አንድ ተለቅ ያላለ ክብደትም አለው። እንደ ብርድ ልብስ በል አልጋ ልብስ ሳይሆን እንደ ብርድ ልብስ ነው። ትንሽ ጊዜ የሚፈልግ ነው፣ ቶሎ ቶሎ ምርት የሚወጣ ምርትም አይደለም። አሁን ሁለት ትራስ ነው ያለው፣ ከሌላው ለየት ይላል። ሶስተኛ ትራስ ለመጨመር ያው ስለማይቻል ነው ከተቻለ በኤክስትራ ነው የሚጨምረው። አሁን ይሄኛው እስከ ዘጠኝ ሺህ አምስት መቶን እንሸጠዋለን። ስራው በጣም ነው የሚያምረው። በጣም ያምራል። ግን ያው ብዙ ከለሮች በትእዛዝ ካልሆነ ይሄኛው ቶሎ ቶሎ አይወጣም። ለምን? በአስራ አምስት ቀን አንዴ፣ በወር አንዴ ምናም ቢወጣም፣ ለምን ስራው እንዳለ ፈርጥ ስለሆነ ያው ዘርግ ተሽያል። ስራው ፈርጥ ስለሆነ ትንሽ ይከብዳል። በጣም ያምራል። እንዳለ ጥበብ ነው። ይህ የተወሰነ ሸማኔ ነው ያለን እና ይህንን ሚሰራ ሸማን ውስን ናቸው። በትእዛዝ ነው እንጂ እንትን አይገኙም። ከለር አማራጭ ኑሮ አማራጮች አላቸው ግን እነዚህ ሁል ጊዜ በኦርደር ናቸው። አንዳንድ ሰው ከዚህ ወስዶ ለልብስ ያሰፋል ኮትና ሱሪ ይወጣለታል። አንዳንዴ ደግሞ ደሞ ቶቹና ሱሪ ብቻ የሚሰሩ ሰዎች አሉ። ቶፕ ብቻ፣ ሰደረጃ ብቻ፣ ቲሸርት ብቻ ከዚህ ላይ ይሰራል። ሰፊ ስለሆነ ጥበብን በደንብ ይገልጻል። አዲስ ምርት ነው። በጣም ነው የሚያምረው ዘጠኝ አሁን ይሄ ካባ ነው። ሌላኛው ተያራ አለው የወንድና የሴቱ አንድ ላይ እስከ ሰላሳ አምስት ሺህ ይሸጣል። ለስለስ ያለ ጨርቁ ይሄኛው እንትን ነው። ስትሬች አያደርግም። ኦሪጂናል ካባ ነው። ሙካሹም በጣም የሚያምር ሙካሽ ነው። እስከ ሰላሳ አምስት ሺህ ይሸጣለን። ከለር አማራጭ አለ። ተጎታሽ ደግሞ ሲሆን እስከ ሀምሳ ሺህ እስከ አርባ አምስት ሺህ እንደየዲዛይናቸው እንሸጣቸዋለን ረዘም ያለ ተጎታች አለ። እንደ ቤሎ አለ እሱ አጋጣሚ ለመዘርጋት ስለማይመችለው እንጂ አለ፣ ከለር አማራጮችም አሉት። ይሄኛውም ደግሞ ያው የገቢያ ናቸው፣ ሰው መጥቶ ፒክ እንዳያረጋቸው ነው። አሁን የነጭ መነጮች ናቸው፣ ለቁርባ ሚሆኑ ናቸው። ከስድስት ሺህ አምስት መቶ ጀምሮ እስከ አስር ሺህ ብር ድረስ ይሸጣሉ። እነዚህም ያው የገቢያ ናቸው። ከስምንት ሺህ አምስት መቶ ጀምሮ እስከ አስራ አራት ሺህ እስከ አስራ አምስት ሺህ እንሸጣቸዋለን ማለት ነው። በጣም ቆንጆ የሚያማምሩ ልብሶች ናቸው። ምናልባት ደግሞ ተመልካቾቻችን እዚህ መጥተው መገብየት ቢፈልጉ ያላችሁበትን አድራሻ አድራሻችን ወደ ከጎላጎል ወደ ሀያ ሁለት የሚወስደው መንገድ ወደ አዲሱ ስቴዲየም አካባቢ ሴንትራል አዲስ የሚለው ህንፃ አንደኛ ፎቅ ላይ መቶ ሰባት ቁጥር ላይ እንገኛለን። መታችሁን ጎብኙን። ዲስካውንት እናደረግላቸዋለን ቀድሞ ለመጣ ዲስካውንት እናደርጋለን። ውድ ተመልካቾቻችን ለዛሬ በሸራተን ጥበብ የነበረን ቆይታ ይህን ይመስል ነበር። እንዳያችሁት እጅግ የሚያማምሩ የባህል ልብሶች አሏቸው። እዚህ መታችሁ መገብየት፣ እንደዚሁም ደግሞ በትእዛዝ ማሰራት ትችላላችሁ። ለዛሬ ነበረን ዝግጅት ይህን ይመስል ነበር። ቀጣይ በሌላ እስከምንገናኝ ቸር ይቆየን።